ሰላም አለይኩም ረህመቱላሂ ወበረካቱ። ድና ተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናቸው። እኛ ደህና ነን አልሐምዱሊላ። እናንተስ እንዴት አላችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው። እኛ ደህና ነን አልሐምዱሊላ። ሁላችሁም በእያላችሁበት የአላህ ሰላም እዝነት አይለያችሁ። አላህ እንግዲህ ስራውንም ያቀልላችሁ ያው እንግዲህ በጣም ለታ ከሦስት ቀን በፊት ሰርተ ነበር ቪዲዮ እና ብዙቻቸው ተጨንቃችሁ ነበር አስባችሁ ልናል ለእኔ በተለይ አሟት አልፋት ምናምን እያላችሁ በውስጥ የሚያወራችሁ ያላችሁ ማለት ነው። እና ሙነች ነው በጣም አሞሻል እንደ ጠቁራሻል ምናምን ብላችሁ ነበረ። ባር ነው ወላሂ፣ እንኳን ትልቅ ሰው አይደለም ለልጅ ራሱ ለወጣት የሚቻል አልነበረም ህመሙ ትንፋሽ ሲስብ ማለት ነው፣ ትንፋሽ ሲስብ ልክ እንደ ኮረና ነው ህመሙ ማለት ነው። ያስላል፣ ምግብ ሽታ እንትን አይልም፣ አያሸትትም፣ የምግብ ጣዕም አናቅም፣ ትንፋሽ እጥረት አለ። እና ብቻ አልሐምድላ እኔ እንኳን አንድ ሁለት ቀን ተኝቼ ነበር። ያው ከዛ ውጭ አው ሳሉ ነው እንጂ ጉዳይ ደህና ነኝ፣ አልሐምድላ። እና ማሚ ሰላም ይበላችሁ። እና እንግዲህ አይዲያ አለን እናወራችኋለን። ሰላም አሌይኩም። ውድና የተከበራችሁ የዩትብ ቻናል ተከታዮቻችን፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ይህ ቪዲዮ ላይክ ሼር አድርጉት። ብዙም አይደለም ሰሞኑን የታው ሼር አላደረጋችሁት መሰለኝ። እና ብዙ ሰው እንዲያደርግ እንዲልን ስለሚረዳን ላይክ አድርጉልን ማለት ነው። ላይክ ስታደርጉት ወደ ብዙ ሰው እንዲደርስ ሼር ያደርገዋል ዩቱብ ማለት ነው። እና እንግዲህ ሰሞኑን አንድ ቤታችን ቅድም ለራሱ አንድ ቤታችን ደውላልኝ ነበር እና እኔ እኔ የነበር ስልኩን ያዝኩት። ማታም አንዷ አናግራናለች። ቅድም አንዷ አናግራነኛለ እና እዚሁ ሀገር ገብታለች አንደኛይቱ እና እንጀቴን ነው የበላችኝ በጣም ያው፣ ፋጥሚም ተፈቷልሽ ብዬ ነው እዚህ ይዤላችሁ የመጣሁት ማለት ነው እና ምን አለች፣ ከሀገር ተገባሁ አንድ ሁለት ዓመት ሶስት ዓመት ይሄ አካባቢ ሆኖኛል ምናምን አለች። እና እዛ ሀገር ስመጣሁ አገባሁኝ አለች። ትዳሯም እየተሳካ ነው አሪፍ እየሄደ ነበረ። እና ብሶ እንደዚህ ብሶ ሴቶች ገጥሟቸዋል ያለ ነገር ይሄም፣ ለፊትም አይደለም ሁለተኛም ጊዜ ነው ስሰማ ማለት ነው እና ከመጣው ሶስት ዓመቴ ባለም አገባሁኝ፣ ትዳሬም አሪፍ ሆነ። ግን ከትዳሬ ብዙ በስራም አማካኝነት 11 12 ዓመት ሰርች ያለሁኝ እና በትዳር የቆየሁኝ አረገዝኩኝ ያለች ሳረግዝ ጽንሴ ከአንድም ሁለቴ ወረደብኝ አለች። እና ሲወርድባት በስራም አማካኝነት በጣም ተጎድታለች። እግሬም እያበጠ ነበር ብዙም ሳሳልፍ ብዙ ጨክሜ ብዙ ሰርች ነበረ እና ጽንስ አልቻልኩም። ከአንድ ዝም ብዬ ከሁለተኛ ደግሞ ሁለተኛ ዓመት እንድሳረግ ጽንስ የወረደ ሁለተኛ ጊዜ አለች እና በዛ አማካኝነት ትዳር ተፈታ አለች። እና ትዳሯ ተፈቷል፣ በዛ አማካኝነት ምክንያቱም አንድ ሰው ሲመጣ ብዙ ነገር እንትን ይላል። እና ያባሏም ይህን አልተረዳም መሰለኝ ፈታኝ አለች። በመሃላቸውም ብዙ ጭቅጭቅ ሊመጣ ይችላል። እንደዚህ አንድ ሁለት ጊዜ ሶስት ጊዜ እንትን ሲል እሱ ደግሞ ለልጅ አብዛኛው ለተጓጓችለት እንደዚህም ሊያጋጥም ይችላል ያለ ስራ ነው እና እሷም ፈታኝ አለች። እንደ ፈታኝ ዝም አልኩኝ። እሱም ተፋተናለች እና ቤተሰቦቼ ከዛ ወጃ ጠሉኝ እና እናትም አባቴም ሁሉም ነገር በቃ ጠሉኝ። ልጃቸውን ያልደርስ በቃ ፊትነሱ ምናምን እያለች ነው። እና አንጀቴን ነበረ የበላችሁ ግን ስታወራኝ ደውላን ያወራችኝ እና አብዛኞቻችሁ እይታ ስለሚኖር እናንተ ብዙ ስለምትሸር አርጉት የሚ ብዙ መመዳም ቆሞች እንዳዩት ለእነሱም ሀሳብ እንዲሆን ስለሚሆን ማለት ነው በጣም ስራ እንዳታበዙ በሚባል ደረጃ ነው ብር ብላችሁ ጦም እያደራችሁ ልትሰሩ ትችላላችሁ። ያችን ብር ብላችሁ ያችን ደሞዝ ብላችሁ ያች ወር ስምወር እስከምትደርስ ድረስ ያችን ብር እየጠበቃችሁ ያች ብር እስከምትመጣ ድረስ ብዙ ኃላፊነት እየሰራችሁ ይሆን ይችላል። እና ይሄንን በዚች በልጅ ተማሩ ማለት ነው። የተመስገን ጊዜኛ ጎረቤት ራሱ አለች እና እሷ ራሱ እንደዚሁ እግሯን ነበር መጀመሪያ፣ አንድ እግሯን ነበር የሚያማት እና መቆምም አትችልም ነበረ ያው በሕክምና በባህል ሕክምና እየተመላለሰ ወደ ዴሴ አካባቢ ነበረ ወደዛ ነበር የምትመላለሰው ስትታከም ስትታከም ቆየች። አሁን ደግሞ ተመለሰባትና እስከ ኩላሊቷ ድረስ ያዛት ማለት ነው። አሁን ባለፈው ላያት እናትን ዝንድ በቃ በጣም ታማለች። በጣም ታሳዝናለች። ወላሂ ብርቱካን የመሰለች ልጅ እንዴት አይነ ልጅ ነበረች። ወላሂ ምስም ሰው ጤና ከሌለ ሁሉም ነገር የለምና ጤናዋን ስታጣ ውበቷ ሁሉ አረገፈ። እኔ ሳያት እንባይ ነው የሚመጣው። ማለትም የበፊቱን ቢፋን ሰዓት እና የአሁኑን ሳያት በጣም እንባይ ነው የሚመጣው ወላሂ ነው የምላችሁ። እና ስትነሳ ዱላ ይዘው በግድ ተነሳ። በአንድ እግሯ ላይ ነው የቆመችው። አንዱ ጭራሽ መላወስ አልቻለች። እስከ ኩላሊቷ ድረስ ያዛት። ያ ምንድነው ብዙ ተመቆ ብዙ ተመቆም ማለት ነው። አሁን ምሳሌ እኔ አሁን እንደዛ ነበር ፈራለሁ። አረቦች ምን ይሉኝ? እንዴት ነው? ይርባቸው ይሆን ይጠማቸው ይሆን ቤታቸው ንጽህ ነው እንዴት ነው? በቃ ቁሜ ነው ምለው፣ ቁሜ ነው ማድረግ። ከዛ ኔ ራሱ እግሬ እያበጠ ነበር፣ እግሬ ራሱ ተታች ያብጠ ነበር። አልሐምድላ ግን ያው አልሐምድላህ ረብል ዓለሚን መውለድም ድረስኩኝ። አሁን ብዙ ሰዓት አሁን መሬት ላይ ቁጭታልኩኝ ስነሳ ይቸገራል። የምቸገርበት ያ ምክንያቱም እዛ ስለተጎዳው ነው እንጂ አጥንት እንደ መልፈስፈስ ነገር። አሁን ቢያንስ እንኳን ኩርሲ ላይ ታልተቀመጥኩኝ በጣም እንትን ይለኛል ማለት ነው። ፍራሽ ላይ ሲቀመጥ ደግሞ ወገቤን ያመኛል። ወገቤ ቁምጥ ነው የሚለው አሁን ፍራሽ ላይ። እናት ምንድን ነው አንቺ ዘፍ የምትዩ ለምንድ ነው ስርዓት አትቀመጭ ትለኛለች። እኔ የማልቀመጥ በፍራሽ ላይ ፍራሽ ላይ ቁጭ ቁጭ እየተተነሰ ወገቤ ቅንጥስ ነው የሚለው። እንደገና ደግሞ መሬት ላይ ወለል ላይ ተቀመጥኩ እንደዛው ነው፣ ሰውነት ይሁላል። እንትን ይላል ማለት ነው። በቃ ልፍስፍስ ነው የምለው። ቢያንስ ኩርሲ ላይ ምናምን ብዙ ሰዓት መንቀሳቀስ ያስፈልገናል ማለት ነው። እና አለ ይጠብቀን፣ አለ ይጠብቃችሁ። ወላ እንደዚ ሆኖ ከባድ ነው። ቤተሰብ እኮ አለ። ባለፈው ቪዲዮ ሰርቻለሁ እኮ ቤተሰብ ወላሂ ነው የምላችሁ። ከዛ ስትመጡ መታችሁ የተወሰነ ብራችሁ ጋብ ሲል ማለት ነው እናንተ ምንድን ነው የሚያደርጓችሁ? ወላሂ ጭራሽ ዘመድ እንኳን ራሱ ከዘመድ ጋር እንኳን ራሱ ፍቅር አለ፣ ከዘመድ ጋር ነው ጀር። አዎ አላህ አልፈቀደላትም። አሁን እህታችን እንግዲህ ወረደባት ጽንሱ ለእሷ አላላውም፣ ልጆቹ ማለት ነው። ግን ባልየውም በሰብር ቢጠብቃት ነገ ጧት ደግሞ ኢንሻአላህ ለእሷ ያለውን የፈቀደላት ደግሞ ሊያድግ ይችል ነበር። ባልየውም በሰብር ቢጠብቃት ማለት ነው። ግን ከአንድ ሁለት ወረደባት፣ ብሎ ራሱ ባልዮን ማፋታቱ፣ ከዛ ደግሞ ቤተሰብ መጥላቸው፣ ይቺ ልጅ እንግዲህ የቱን ያክል መሰዋዕት የቱን ያክል እንግዲህ ህሌናዋ እንደሚጎዳ አስቡት። ህሌናዋ የቱን ያክል እንኳን እሷ እንደዚህ እኮ አይደለም፣ እኔ ራሱ አንዳንድ ጊዜ የሆነ ነገር እንኳ የሆነ እንደው ቤተሰብ ጋር የሆነ ግጭት ሲፈጠር፣ እኔ ድሮ እንደዚህ ነበርኩ፣ ዛሬ ግን እንደዚህ እንኳ ምለው ስልክ ደውዬ እንደዚህ እንደዚህ ነው ስላቸው መርሃባ ነበር፣ አሁን ግን ወላይ ተሰሜነት የላችሁም። ግን ለዛ ለዛ ጉዳያችሁን የሚሸፍናችሁ ምንድን ቤታችሁ። እኔ አልሐምድ ላህ ማን ቢጠላ ማን ቢወድ አልሐምድ ላህ፣ ልጆቼን ይዤ ቤቴ በቤቴ ነኝ። ምንም አልሆንም፣ እሰራለሁ። ልጆቼ ጋር ፏ ብዬ እኖራለሁ። በቃ ባሌም ሚስቴ ካለ ይኖራል፣ ሚስቴ ካላለ ቤቱ አለ፣ ልጆቹ አሉ። ትዳሩ ለብቻ እንደፈለገ ይሆናል። ከልጆቼ ጋር ብበላ ባልበላ ብጠጣ ብተኛ እሚቆጣኝ የለም። በቃ ዘና ብዬ ለሰው አሁን ምን አሉኝ ምን ይሉኝ ሆን ይጠሉኝ ሆን ወይ ይወዱኝ ሆን ወይ እንዴት ያደርጉኝ ሆን ብዬ ምንም ጭንቀት አይገባኝም። ለምን አልሐምድልላህ ያን ያክል አመት ብለፋ የልፋቴን ውጤት ይዣለሁ። ያው ከሞላ ጎደል የለፋሁትን ዋጋ ሊያስኩትን በእርግጥ ስንት ሰርቻለሁ እኔ ግን የለፋሁትን አልያስኩትም። እንደ ልፋቴ አይደለሁም። ግን ቢሆንም አልሐምድልላህ ለአንገቴ መግቢያ ቤቴን አሟልቼ እንዳገሩ ባህል እንዳገሩ ማለት ነው። አልሐምዱላ ከልጆች ጋር እኖራለሁ ዘና ብዬ ማለት ነው። ግን ስንት አሉ? አሁን ከቤተሰብ ጋር አሁን የሚኖሩ የቤተሰብ ራሱ ረ ወላይ ከባድ ነው፣ ከባድ ነው ስሜቱ ማለት ነው። ከባድ ነው ወላ። እናንተን ማለት ነው እንደ አረብ ሀገር ሂደው የመጣች ናት። እንደ እሷማ ልገልም ትችላለች ነው የሚባለው። እሷማ ትደበድባለች። አረብ ሀገር ሂደው የኖረ የመጡ ከሆነ እነሱማ ይገላሉ እኮ። እነሱማ ይደበድባሉ እኮ። እነሱማ ነው ምን ይባለው። የእኛን ግን አ አረባ ሀገር ኖራ እንደዛ ስጠቅመኝ የኖረችው አይደለች እንዴ? እንደዛ ትዳር ቀና ያደረገችው አይደለች እንደ? እንደዛ ልጆቹን ያሳደገች አይደለች እንዴ? እንደዛ አይደለች እንዴ ተብላችሁ ጭራሽ አትታወሱ። ምንም ማን የሚያስታወሳችሁ የለም ያንን የፊቶ ውለታ ማለት ነው የሚያዋችሁ እናንተን እንደ ዕብድ እንደ አጥፊ እንደ ተናጋሪ እንደ ጧሂ በቃ ምንም ነገር ህሌና እንደሌለን፣ በቃ አይምራችን እንደማይሰራ ነው የሚሆኑ ወላሂ ስንቶችን እያየሁ ነው። እና እናንተ ራሳችሁን ጠብቁ። ግን ወላሂ ከአረብ ሀገር ወደ ሀገራችሁ ስትመጡ ቤታችሁን ሳትይዟት አትንጡ። ማረፊያችሁ ነው። ቢያንስ እንኳ ደግሞ እጃችሁ ላይ እስከ መቶ ሺህ ብር መያዝ አለባችሁ። ማኩረፊያችሁም ማለት ነው። መቶ ሺህ ብር እንኳ ቢያንስ ይዛችሁ በዚህ ትንቀሳቀሳላችሁ ደግሞ እንደመጣችሁ ዘመበላቻችሁ ነው። አናታናቷን አናታናቷን አናታናቷን ታላችኋት፣ መጓደቂያችሁ አያምርም አያምርም። እኔ ወላሂ አሁን የሆነ ልጅ ብዙ ሰዓት እናወራለን ብዙ ሰዓት እሷ አሁን ሰባት መቶ ሺ ብር ነው ይዛ የመጣችሁ። ሰባት መቶ ሺ ብር ማለት እንግዲህ ትልቅ ብር ነው፣ ትልቅ ብር ማለት። እኔ ወላሂ ወደ ሀገሬ ስመጣ ሁለት መቶ ሺ ብር፣ ሁለት መቶ ሀምሳ ሺ ብር አካባቢ ነው የመጣሁት። ወዲያው ነው ፏ ብላ ያለቀችው። እሷ ግን ሰባት መቶ ሺ ብር ይዛ አላወቀችበትም። እኔ ብዙ ሰዓት ነግራታለሁ፣ ይህን ብር ስሪበት፣ ይህን ብር አላወቅሽበትም፣ ይህን ብር ለምንድን ነው እንደዚህ የምታደርጊው ለምን? እላታለሁኝ፣ አልገባትም። አሁን ተመልሳ ደግሞ ወደ አረብ ሀገር ትሄዳለች። ይህን ብር አጥፍታው ማለት ነው። አሁን እጇ ላይ ብር መኖሩን ሲያውቁ አበድሪ ብለው ራሱ የካዷት አሉ። እየካዷትም አይ ሲስተም የለም ነበር ሲስተሙ ዘጋብን አሏት። እንዳበደረሽ ማለት ነው። ይሄ ይሄ ችግር እንግዲህ ምንድን ነው? ለምን እጃቸው ላይ ብር ስለታየ ነዋ? በቃ ማንም ቢሆን ብር ተተበደረ ደግሞ አይሰጥ አይሰጥም እኔም መሀላ ገብቻለሁ ወላሂ እንደው ለአላህ ሁለተኛ ብር ላላበድር ለሰው ብያለሁ ስንት ሰው ጋር ነው የተጣላሁት ስንት ሰው ጋር ተመጣሁ ማለት ነው ስንት ነው ህሊና የተጎዳው እና ብርም አታበድሩ እንደው ምን የእናታችሁ ልጅ ቢሆን ወላሂ ስጡ ስጦታ ማለት ነው ለእናት ለአባት ለእህት ለወንድም ሰጧቸው ስጦታ የምትሰጡትን ያክል እራሳችሁን ታሸነፋችሁ በኋላ እንጂ ይመልሱልኝ ያለ ከሌ ይመልሱልኝ ያለ ከሌ ብላችሁ ተሰጣችሁ ብራችሁ አይገኝም። ተጣልታችሁ ወይ ተደባደባችሁ ነው የሚመጣው ያ ብር ማለት ነው። ላይመጣም ይችላል ሊከዷችሁም ይችላሉ። እና እንደዛ ታርጉ፣ ራሳችሁን እወቁ፣ ነፍስ እወቁ። ወላ ነፍስ እኛ ዝንታ ለምዛ አረብ ሀገር ለፍተን ለፍተን እንደዚ በሽተኛ እስከምንሆን ድረስ የሰራንበትን ብር አሁንቲታችን ማለት ነው። ምናልባት የሷን ሁኔታ ባላቅም፣ እማሜጋ ነው እንግዲህ ያወሩት አሁን ይች ልጅ እንግዲህ ህሊና እየተጎዳ ነው። አሁን ይቺ ልጅ አሁን ለምሳሌ አስራ አንድ አመት ቆይቻለሁ ስትል እንደኔ ማለት ነው ቢያንስ የህቷ ልጅ አስተምራለች የአጎቷ ልጅ አስተምራለች የአጎቷ ልጅ ድረስ አስተምራለች ማለት ነው። እና አስተምራ ስራ ይዘዋል ልጆች ማለት ነው። እና ዩኒቨርሲቲ ድረስ ታስጨርሳቸዋለች እና ቢያንስ ያሁን ላይ ተረዳት የለም አይረዷችሁም ለምን እንደሆነ አላቅሙላይ። ምንም ዱአችሁ እንጃ ብቻ ጉልባታችሁ እዛ የምትሰሩት እርግማን ነው መሰለኝ የሚሆን አንዳንዴ፣ እንጃ ብቻ። ግን ጥሬ ነው ብቻ ሁላችሁም። አሁን ራሳችሁ እንዲጠብቁ ነው ሁሉ ነገር እዚህ መታችሁ እራሱ ቢያንስ ያ ሁሉ ነገር ሊደርስባችሁ ይችላል። ግን ጤናችሁ ታልሆናችሁ ከባድ ነው። ያንን ሆናችሁ ጤና ተሆናችሁ መልሳችሁ ላችሁ ራሱ አንድ አመት ብትሰሩ ቢያንስ ገንዘብ ይዛችሁ ልትመጡ ትችላላችሁ። መልሳችሁ ማለት ግን ጤና ተለለ ከባድ ነው። ዋናው ጤናችሁን ጠብቁ፣ እራሳችሁን ጠብቁ። ለሰው ብላችሁ አይደለም ለራሳችሁ ስትሉ ነው። ምክንያቱም እናንተ ሸም ሊይዛችሁ ይችላል እዛ ከባድ ከባድ ቃል ከመኪና ታስገባሁን ያነቃ በቃ ሸም ይዟችሁ በጣም ተጠግራችሁ ልታነሱ ትችላላችሁ። ያ ነገር ኩላሊታችሁ በቃ ኢንፌክሽን ይፈጥራል፣ ውሃ ይቋጥራል፣ ይህ አንጀታችሁ እንትን ይላል እና ከባድ ነው ደግሞ እዛ ሀገር ሂዳችሁ እዛ ሀገር ስትመጡ ከባድ ነው። የሆነ ንግግር አትችሉም። ንግግር ሳትችሉ ስትቀሩ እዚህ ሳምባችሁ በሽተኛ ይሆናል። እና እዛ ሀገር ስትመጡም ጥንቃቄ ያስፈልጋል። ከዚች ልጅ ተማሩ። ትልቅ ትምህርት ይመስለኛል። ብዙዎች አሉ፣ ብዙ አመት ቆይተው መጥተው ማለት ነው በሽተኛ የሆኑ ስንት አሉ፣ ስንት አሉ። አልሐምዱሊላህ ማለት እኮ ትልቅ ነገር ነው። እኛ ማለት ነው፣ ስንት አሉ፣ መውለድ የማይችሉ አሉ ብዙ ስራ መስራት የማይችሉ አሉ። መንገድ መሄድ የማይችሉ አሉ። ሰንታሉ ማህፀናቸው ልጅ መሸከም ማይችላል። ያው ልምድ ነው ከስራ ብዛት የተነሳ ማለት ነው። እና ስራም አታብዙ አንዳንዶቻችሁ ማለት ነው መዳም ምንትለኛለች ትወደኛለች ወይ እንድትለኛለች ምን እንዴኔ ማለት ነው ብላችሁ አትልፉ። ብዙ ሰዓት ማለት ነው ደግሞ አሁን አዲስ አዲስ ደግሞ የሄደው አሉ። ምሳሌ ማለት ነው አሁን አዲስ ይሄዱ ደግሞ ወላሂ በጣም አሁን ወጣቶች ናቸው የሚሄዱት፣ ወጣት ህፃናት ከአስራ አምስት ዓመት በላይ እስከ ሀያ ባለው እየሄዱ ነው። እነሱ እነሱ ደግሞ ከአረቦች ጋር ችግር እየፈጠሩ ነው። በጣም አሁን ብዙዎቹ እያበዱ በሶሻል ሚዲያ ላይ እያየናቸው ነው። ያ ምንድነው የመዳም ችክችክ ከእናትና ከአባታቸው ስር ወጥተው ሲሄዱ የመዳም ደግሞ ጭቅጭቅ ዛ ሊያሳብድ ይችላል፣ ያሳብዳል እናንተ ማለት ነው እንዲ፣ ለአዲስ ለመጡ ልጆች ወላ ሸር አድርጉልኝ ይሄን ቪዲዮ ማለት ነው። አዲስ ለሄዱ ልጆች አረብ ሀገር እናንተ እኛ ያን ያክል አመት ስንሰራ እግራችን ስራ ስናጣ እግራችንን እሹን፣ ወገባችንን እሹን፣ እጃችንን እሹን፣ እነሱ እንዲጠነክሩ ማለት ነው ሚስያጅ፣ ስራ ስንጨርስ ልክ እነሱ ጥንካሬ እንዲኖራቸው ልክ እንደ ስፖርት ማለት ነው። ወገባችንን እሹን ይላሉ፣ እግራችንን እሹን፣ እጃችንን እሹን ይሄን እግራችን እሹን የማይሉት የላችሁም። ሌላ ስራ የለበሱትን ልብስ አውጥተው ሌላ ቢያጡ ቤቱን ሁሉ አይተው ንጹህ ከሆነ የለበሱትን አውጥተው እንቁጠቡ ይላሉ። እያጠብን ስንት ወላሂ እኛ እኛ አሁን አንዳንዶቹ ነን እንጂ እንደው እኔ ለራሴ አልሐምዱሊላህ አልተደፈርኩም እንጂ የሚማቱ አሉ። እየተመቱ እያለቀሱ የመጣሁት ለዓላማ ነው፣ ዓላማ የናሳክችሁ ወደ ሀገሬ እስከ ምገባ ድረስ ሞት ብቻ የምጣብኝ እንጂ እያልኩ እሚሰሩ አሉ። አረ እኔ ልሰራ ነው እንዴ? አረ እኔ አሁን አንድ ምሳሌ ስትነግረኝ ባለፈው ሙከይፍ ጠቢ ያለቻት ሙከይፍ ጠቢ ስትላት አይ መልሽኝ። ኤጀንሲ ሙከይፍ ማጠብ ማለት ምን ማለት ነው? ቀጥታ ውስጥ አለችውን ትስቧት አላችሁ። ፕላስቲኳን ቀጥታ ትታጠባለች በሳሙና ማለት ነው። ትታጠባለች፣ ትወለወላለች። ኤሌክትሪክ ስለሆነ እንዳይስባችሁ ማለት ነው። ከላይ ያለውን ደግሞ ደሞ በሽቦና በንት በስቦች ሳሙና ፌሪ ጠብ አድርጋችሁ ተወለጉልታላችሁ ከዛ በንጹህ ጨርቅ መልሳችሁ ተወለጉልታል። ፋም ነው የሚለው እኔ ወላሂ ነው የምላችሁ ምከይፍ ማለት ነው። አንድ አረብ አጥች ብላኛ ተቅ ለራሴ በቃ ደስ ይለኛል። እቺ ሰራተኛ ናት እንዴት ነው ሰራተኛቸው ጉብዝናት እንዴት ነው የሚባለው? አሁን ከውጭ እንኳን ሲመጣ ምን ይሉኛል ነው ብለው ልክ እንደ ቤቴ ማለት ነው። ራሴ ነበርኩ እየተዛዘርኩ መጸዳው እንጂ አለም ይህን ስር ይህን ስር ይህን ስር ታሉ ጅንን ነው የሚልብኛ አልወድም። እኔ በራሴ ስሰራ ነው ደስ የሚለኝ። ስሩ የሚሏችሁን ስሩ ለምን እነሱም እኮ ገዝተዋችኋል። ይቆጫችኋል ደግሞ ያንን ብራቸውን አውጥተው ለእናንተ ሲሏቸው፣ ደግሞ አንዳንዶች አረብ ቤትም ድህነት አለ እንዲ አረብ አታስቁም ብለዋል። ቪዲዮ ባለፈ ሰርተ እንዲ አረቦች የደህጌ ለምንገራችሁ ኑሮ ውድነት ኑሮ ውድነት እኔ ሳልመጣ እንዲሁም ከሶስት ዓመት በፊት እነሱ ጋር ጣራ ሆኗል። በፊት አስር ብር ሊገዟት የነበረችው ዶሮ ሰላሳ ብር ገብታ ነበር። ዘይት ዘይት አፊያ የሚባለው ዘይት አሁን ድሮ አምስት ብር ስድስት ብር ነበር። እኔ ወደ ወንድ ሄድኩ የሚገዛ የነበረው ያ ዘይት ወደ አምሳ ብር ደርሶ ነበር። እና በእነሱ አምሳ ብር ማለት ደግሞ ከባድ ነው። በጣም እየናረባቸው ነው፣ እየናረ ነው። አሁን ስንቶቹ ናቸው እንስሳ ግመል ምናምን ነገር የሚያረቡ የነበሩት እነሱ እየሸጡ እየበሉ ሰራተኛቸውን ያባረሩ ስንት አሉ። ይህ እንደት እኮ በእነሱ ብሷል፣ ግን እራሳቸውን ለመጠበቅ ሲሉ ከዛቸው ከምግባቸው ላይ እየቀነሱ ነው ሰራተኛ የሚቀጥሩት ያችኑ በቃ ከሌ ከሌ አያንስም የከሌ ሰራተኛ እንጥታ እየተባለ ደግሞ አሁን አንድ ሺህ ብር ሆነላቸው። ቀላል ነው ለነሱ ማለት ነው። ከዚ ከሚበሉ ላይ ይቀናነሱ ያችን አንድ ሺህ ብር ይከፍላሉ። እና ስራም ሳትንቁ ስሩ፣ ሳታበዙም ሳትጎዱም ደግሞ ብዙ አመት ደግሞ ህሊናችሁን እየጎዳችሁ አትኖሩ። ወደ ኋላ አስቡ። ሀገራችን ገብተን ልጅስ ብንወልድ ትዳርስ ብንይዝ ህይወታችን እንዴት ነው? ቤት የምንኖረው የምንይዘው እንዴት ነው? እናንተ እኮ አረብ ሀገር ሙሉ ህይወታችሁን አድጋችሁ እዛ ሰላሳ ዓመት ሀያ አምስት ዓመት ምናምን የሚኖረው አሉ። እንደዛ ከመሆን አገራችሁ ትመጣላችሁ። አሁን ምሳሌን ያው አይመቸኝ፣ አልሐምዱሊላ፣ ግን ደህና ነኝ። በአይመቸኝ ልጆችን ቦታ ሲዤ ሄጄ ደግሞ አንድ ዓመት ወይ ሁለት ዓመት ሰርቼ ብመጣ ምን እሆናለሁ? ምንም አልሆን ጤና ከሆንኩ ማለት ነው። ግን አይ እኔ በቃ ሁለተኛ አረብ ሀገር አለ ዲመራ የራሱ ጉዳይ እያላችሁ እዛ ጉልበታችሁ ህይወታችሁ፣ መውለጃችሁን ሰዓት ትዳር መያጃችሁን ሰዓት አታሳልፉት። ትዳርም ደስ የሚለው ወላይ በልጅነት ነው። ቤትም ደስ የሚለው በልጅነት ነው። ቤታችሁን እየሰራችሁትን እስኪ መታችሁ ሀገራችሁ ላይ ቤታችሁን እንደው ፋርጉና ኑሩበት። እዛ ለማን ነው እናንተ ለወራሽ እዚህ መታችሁ። ወላ ስንት የሚያምታታ ቤተሰብ አለ። እናንተ እዛ ሆናችሁ ግን የሆነ ነገር ብትሆኑ ያንን ገንዘባችሁን ዘመድ ወንድም እህት እናት አባት ነው የሚጣላበት፣ ለመዋረስ ማለት ነው። እንደ እህቴ ሞታለች እኮ ወንድም ሞቷል እኮ አይባልም፣ ለውርስ ነው በቃ። አሁን ላይ ስቀው እከል አባት ሞተ ተባለ የአባትን ንብረት ለመከፋፈል ጠብ፣ እናት ሞታ የተባለ ደግሞ የእናትና ሀብት ለመከፋፈል ነው እንጂ የእናትና አባትን ሀዘን እንኳን እራሱ የሚያዝን ጠፍቷል። አሁን ላይ ማለት ነው ለመካፈል፣ በቃ እህትና ወንድም ወንድምና እህት እየተባላ ነው ያለው ሀገራችን ላይ ማለት ነው። እና ሀብታችሁን ንብረታችሁን መታችሁ አንድ ልጅ ወልዳችሁ ለምን ለልጆቻችሁ እንኳን ብታደርጉት ወላሂ። እና ለማንኛውም ነገር ቪዲዮ እንዳናረዝምባችሁ እስኪ ቀጣይ ቪዲዮ ደግሞ የሆነ አጀንዳ አለን እንሻላ እንሰራለን። አሁን ቪዲዮ እንዳይረዝምባችሁ ቀጣይ ቪዲዮ እንገናኛለን። ሼር አድርጉት ማለት ነው፣ ለብዙ እንዲደርስ ትልቅ ምክር ስለሆነ ቢያንስ እውነታ ስለሆነ እውነተኛ ታሪክ ስለሆነ ይህን ሸር አድርጉላቸው። ቀጣይ ቪዲዮ እንገናኛለን ማለት ነው። እናመሰግናለን። ሙሉን ተከታተሉት ማለት ነው። ሙሉውን እንዲከታተሉ ደግሞ ሼር አድርጎት ቻው